በጣም በጣም ዛሬ እግዚአብሔርን ነው እንላችሁ። ሚዛናዊ የሆነ ንግግር ነው የምናገረው። ማናችሁም እንደፈለጋችሁ መናገር ትችላላችሁ፣ እንደፈለጋችሁ ተናገሩ። ሀይሚ፣ የመጀመሪያ ቁስል ሳይድን ሌላ ቁስል መጨመር በጣም ነው የሚደብረው። አንደኛ ነገር ኦዲንስ የሚባል ነገር አለ፣ ኦዲንስ መከበር አለበት። አዎ፣ ፕራንክ ነው እናቃለን። ይሄ ነገር ፕራንክ ነው ብሩኬት ጥልሽትም እንደማትጅ እናቃለን። ግን ሁሉ ግዜ እንደዚህ ጭጨቃ፣ ሁሉ ግዜ ደግሞ ወንድ ልጅም አንድ ቀን ይርቃል። ሁሌ ፕራንክ ማብዛትም ያስጠላል። አንዳንድ ጊዜ ማሰውንም ማስደሰት አለብሽ። ሁሌ ፕራንክ ሁሌ ጭቅጭቅ ሲሆን ደግሞ ይሰለቻል፣ ህዝብም ሰውም እኮ ይሰለቻል። እውነቴን ነው የምናገረው። አዎ ስራ ነው አውቃለሁ፣ ግን ለሚወዳችሁ ደግሞ ሰው ማሰብ አለባችሁ። እንዲህ ሁሌ ብሩኬ እንደዚህ ኧረ በእናትሽ፣ በጣም ይደብራል። እግዚአብሔርን ይደብራል። ምን ማርም ሲበዛ እኮ ይመራል ነው የሚባለው እና ሀይሜ ተይ እንደዚህ አይነት ነገር። ገና አንድ ነገር ሳይስተካከል አንድ ሌላ ፕራንክ ማምጣት ይደብራል። እውነቴን ነው የምናገረው ቤተሰብ ሀይሚ በጣም እያበዛችው ነው ያለችው። ተይ ሀይሚ፣ እንደዚህ እኔ በጣም ነው የምወድሽ እንደ ታናሽ እህቴ ነው የማይሽ። መናገር ያለብንን ነገር እንናገራለን። አስቴት መስጠት ያለብን ነገር አስቴት እንሰጣለን። ብሩኬ በአሁኑ ሰዓት ለአንቺ ብሎ ነው ሁሉን ነገር ትቶ የቀረው። አንቺን አክብሮ አንቺን ወዶ አንቺን አፍቅሮ ሁሉን ነገር የተወ ማለት ነው። ይሄን ነገር ደግሞ አንቺ ማሰብ አለብሽ። ገና ይሄ ነገር ሳይስተካከል ገና ብሩቅ አሁን፣ እሺ፣ አሁን እንደዚህ እንዳልሽ ተነስቶ ቢሄድስ፣ ሳታስቢ ሳታዩ ተነስቶ ቢሄድስ? አንቺ ፕራንክ አድርገሽ ነው ያልሽው። ይሄን ነገር ግን አንቺ ሳታስቢ ለሊት ተነስቶ ቪዛውን አስመጥቶ ሳይነግርሽ ድፍን ድፍን አድርጎ ተነስቶ ቢሄድስ? ምንድነው የምትሆኝው? አንቺ ይሄን ማሰብ አለብሽ። ለምንድን ነው ግን አንዳንዴ ማሰብ የሚያቅተን? ለምንድን ነው ግን እንዴ እውነቴን ነው የምናገረው። ሁሌ ወንድ ልጅ እኮ ጭቅጨቅ አይወድም። አሁን ብሩኬ እንደመረረው ነው ያስታወቀው። በቃ ከአንቺ ጋር መጨቃጨቅ አልፈልግም ነው ያለው። መሮታል፣ በቃ መጨቃጨቅ ማለት ነው። አንዳንዴ ደግሞ በደስ በሚል ነገር ይሄ ቀጣይ ፕራንክ የሚባል ነገር የእናንተን ህይወት ያበላሻል ነው የምለው። እውነቴን ነው የምናገረው። ፕራንክን እንደሆነ ግን ይታወቃል። ግን ሁሌም ደግሞ እንደዚህ አይነት ነገር ሲፈጠር ያናዳል በጣም ብሩኬ በጣም ያሳዘነኝ ዛሬ። እግዚአብሔርን ነው የምላቸው በጣም ነው አንጀቴን የበላው። እውነት እኔ እንጃ ሀይሚ የምታረጊውን ነገር ግን ብታስተካኪ ጥሩ ይመስለኛል። ተይ ረፊ ወንድ ልጅ አንዴ ካመረ ተመልሶ ላይመለስ ተመልሶ ላይመጣ ይችላል። ብሩክ ተነስቶ ሊሄድ ይችላል ከመረረው ማለት ነው። እና አንቺ እሱ ማስደሰት እኛ እንደሆኔ እንደ የሚያሰብኩት አንቺ ሰፕራይዝ ልታረጊ ጥሩ ጥሩ ነገሮች ማድረግ ነው እንጂ ያለብሽ። ያን ያስቀየምሽውን ነገር መካስ ሲገባሽ፣ ሌላ ጭንቀት፣ ሌላ ውዝግብ አመጣሽ። መካስ ነው ያለብሽ። ማርያም እና ወንድ መሳ መጋበዝ ነበረብሽ። የሆነ ስጦታ መስጠት ነበረብሽ። እንደዛ እንደዛ ነው የጠበቅ ነው። ግን አንቺ ሌላ ፕራንክ ደግሞ አመጣሽ። ኧረ በጣም እውነት እኔ እኔ እንጃ አንዳንድ ጊዜ ግን እኛ ለምን እንደዚህ እንደሚሆን አላውቅም። ብቻ እና ደግሞ የመዳም ቀመሞች ጾመኞች ናቸው ያሳዝናሉ። የእናንተ ፍቅር የእናንተ ጨዋታ የሚናፍቁ ናቸው። ጸባችሁን ሳይሆን ጨዋታችሁን የሚናፍቁ ናቸው። በስራ የደከመ ጎናችሁን ማሳቅ ማስደሰት ሲገባሽ፣ ሌላ ነገር ሌላ እንዲያለቅሱ ሌላ እንዲናደዱ እንዲበሳጩ ማድረግ ደግሞ ይደብራል። እነቴ ምንም ነው። እንደው ይሄ ረመዳን እንኳን እስከሚያልቅ ጥሩ ጥሩ ነገሮች ሚያስቅ እነሱ ሚያዝናና ነገር ነው ማምጣት ያለባችሁ እንጂ እናንተ ጭቅጭቃችሁ በጣም ነው የሚደብራችሁ። እነቴ ምንም ነው። በጾም አንጀታችሁ በምን ቤተኛው አንጀታችሁ ይሻሉ። እናንተ እናንተ ጻብ፣ እናንተ ጭቅጭቅ በየትኛው አንጀታችሁ ነው የምትችሉት። እነዚህ ልጆች አሳዝኑሽ። ሞዴንሶች ከሃይሚ ብሩኬ ሳሳዝኑሽ ሙሉ እንደ ጭቅጭቅ መጨቃጨቅ መጨቃጨቅ በመሃላችሁ ከመጥፎ ነገር ነው የሚመረዘው እውነቴን ነው የምናገረው ቤተሰብ የፈለጋችሁ ስን ተናገሩኝ ዛሬ እንደፈለጋችሁ ከፈለጋችሁ ስደቡኝ ከፈለጋችሁ የፈለጋችሁ ተናገሩኝ ግን ሚዛናዊ የሆነ ነገር ነው መናገር ያለብን ቤተሰብ ፕራንክ ሰው ሊያለያይ ይችላል አሁን ብሩኬ ጃሄዝ ነው በቃ ሁሉ ነገር ተስተካክሎለታል መሄድ ይችላል ተነስቶ ሳይነግራት ተነስቶ ብንድ ብሎ መሄድ ይችላል ይሄ ልጅ ማለት ነው ሳታስበው እሷ ግን ፕራንክ ነው የያዘችው ይሄን ነገር እና ፕራንክ ነው እናውቃለን፣ ስራ ነው እሺ፣ እናውቃለን። ግን ትንሽ ብትቆይ ጥሩ ነገር ነበረ፣ ትንሽ ትንሽ የሆነ አንድ ወር እንኳን እቺን ረመዳን እንኳን አልፋ ትንሽ እንኳን እህቶቻችን እስከሚረጋጉ እኛ ራሱ ጾም አለ እኮ እኛም እኮ የጾም ነው እግዚአብሔር ነኛ ነው ጾመኛ ነኝ እጾም አለው። ግን የማርያም በጣም ነው የምናድሩና እንደዚህ ሆናችሁ ስትመጡ በጣም ነው የምቃጠለው። እና በእንደዚህ አይነት መልኩ መሆኑ በጣም ነው የሚደብረው። እውነቴን ነው የምናገረው እኔ በጣም የደበረኝ ዛሬ እና እኔ እንጃ ብቻ ብሩኬ ራሱ እንደው ትዕግስቱን ይስጠው ነው ምለው። እውነት ትዕግስቱን ይስጠው ሃይሚዬ የኔ ቀበጥ እባክሽ ተይ እረፍ። የኔ ቆንጆ አንቺ ትልቅ ሰው ነሽ፣ እንደ ትልቅ ሰው ትንሽ ነሽ ግን፣ እንደ ትልቅ ሰው ነው የምታስቢው። ገና ትንሽ ሳትረጋጊ ሌላ ነገር ማምጣት፣ ሌላ ትኩሳት ማምጣት በጣም ነው የሚደብረው። እውነቴን ነው የምናገረው። እንዴ ብሩኬም እኮ ይሰለችዋል እኮ አንቺ። ብሩኬ እኮ በአሁን ሰዓት እንደውም ለአንቺ እኛ እንደውም እኔ ማርያምን ነው የምላችሁ፣ አሁን ብሩኬ በጣም ጥሩ ስሜት ላይ ነው ያለው፣ ለሀይሚ በጣም ጥሩ ስሜት ላይ ነው ያለው። ለሀይሚ የሆነ በቃ የሆነ ነገር ሊፈጠር እየፈለገ ነው፣ ግን እሷ የነገር ደግሞ እያ በገዛችኋት እያበላሸችሁ ነው ያለችው። እውነቴን ነው የምናገረው፣ በጣም ፍቅር ላይ ነው ያለው፣ አይኑ ላይ ያስታውቃል ፍቅሩ። እውነቴን ነው የምናገረው፣ እሷ ግን በአሁን ሰዓት እያበላሸችሁ ነው ያለችው። እኔ እንጃ ለምን እንደሆነ አላውቅም። ብቻ ኧረ ፕራንክ የሚባል ነገር እግዚአብሔር አጥፎ ነው የምለው እውነት በጣም ነው የሚደብረኝ። እኔ ፕራንክ የሚባል ነገር እኔ ሆነ በቃ ብሩኬን ነው እኛ ፊት ለፊቱ የሆነ ሆነ በቃ ትልቅ ነገር ትልቅ ሰርፕራይዝ ያደርጋል ብዬ ነው ማስበው። ትልቅ ሰርፕራይዝም እንደሚያደርግላት እሷ ራሱ ሰርፕራይዝ ማድረግ ነበረባት። 200 ሺህ እንፎ አድርገ ማክበር ነበረባት። ግን አውቃለው፣ ታከብርላለች፣ ሁሉን ነገር ታስተካክሏለች። ግን ፕራንክ ለምን ይበዛል ነው? ትንሽ ቆይ ፕራንኩ ነው እንጂ እኮ መደራረጉ ችግር የለውም ችግር የለውም። ብትደራረጉ ፕራንክ ምንም ማለት አይደለም። ግን ትንሽ ቢቆይሳ፣ ትንሽ ብትረጋጉስ፣ ትንሽ ፍቅራችሁን ብታሳዩንስ። ወዲያ ወደ ፕራንክ ሳምንት ሳይሞላችሁ፣ ሁለት ቀን ሳይሞላችሁ የሰው ደስታው እንኳን ሳያጣጥም ሌላ ነገር፣ ሌላ ጭንቀት። አረ እንጃ እኔ እኔ በጣም ነው የደበረኝ። እግዚአብሔርን ነው የምላችሁና ይቅርታ ሃይሚዬ እኔ አንቺን መናገር ፈልጌ አይደለም። ግን ግን እኔ እህቴ ነሽ ታናሽ እህት እንደ እህቴ ነው ማይሽ። መቆጣት ያለብኝን እቆጣሻለሁ። መሆን የሌለበትን ነገር ነው ምናገርሽ። ፍራንክም ሲበዛ ጥሩ አይመስለኝም። ለማንኛውም ቤተሰብ ካጠፋው ልጥፋ ነው የምላችሁ። ይቅርታ አድርጉልኝ እና ጥሩ ስላልሆነ ነው እናንተም ደስ አላላችሁ ማቃለው። በቃ ለማንኛውም መንጃ ይመቻችሁ። ላይክ ሼር ሰብስክራይብ አርጉ። እውነት ሰብስክራይብ አርጉኝ። ላይክ ላይክ እያደረጋችሁ እግዚአብሔር ሀይሜጋ ይደረስልኝ ይሄ ነገሬ ማለት ነው እውነት